ሰበር ዜና መስከረም 17 ጤና ይስጥልኛ አድማሽ ተመልካቾች፣ እንደምናረፈዳችሁ፣ የሰዓቱን አበይትና ሰበር ዜናዎች ዳግም ይዤ ቀርቤ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በወልዲያና ደሴ አሁንም መሬት ያንቀጠቀጠ ውጊያ እያደረገ ነው። በደሴ ከፍተኛ የብልጽግና ወታደራዊ አዛዥ መገደሉ ተነግሯል። አሁን በዚህ ሰዓት እየተደረጉ ባሉ ውጊያዎች የጠዋቱን ሳይጨምር ከሰዓት ብቻም

ሁለት የአብይ አህመድ ኮረኔሎች ተገድለዋል። ደሴ ተከባለች፣ ዙሪያዋንም ውጊያ እየተደረገ ነው። ደሴን ለማዳን አዲስ ጦርም ብልጽግና በገፍ እያስገባ ነው። ወልዲያ ላይ በመድፍ በድሮን በጦር ጀት የቀለጠ ውጊያ አሁንም ተጧጡፎ ቀጥሏል። የብልጽግናን የእግረኛ ጦር የጨረሰው ፋኖ ለድሮንም እጅ አልሰጥም ብሏል። በዝርዝር ወልዲያና ደስ ያለውን ሁኔታም አሁናዊ ሁኔታ እንመለከተዋለን። አሁን ስቱዲዮ ከገባን በኋላ ራሱ በደረሰን መረጃ

ደሴ ዙሪያ አንድ ከፍተኛ የብልጽግና ወታደራዊ ጠቅላይ አዛዥ ተገድሏል። በዝርዝር እንዳስሰዋለን። ወዲህ ደግሞ አባይን ተሻግሮ ወሎ የገባው የጎጃም ፋኖ ከወሎ ፋኖ ጋር በመሆን መካነ ሰላምን ሲቆጣጠር ህዝቡ አቀባበል አድርጎለታል። በቪዲዮው እናሳያችኋለን። ሌሎች በርካታ ከተሞችም በዛሬዋ ዕለት ብቻ በወሎ ተይዘዋል። በፋኖ ቁጥጥር ስር የገቡ በርካታ ከተሞችን በዝርዝር እንነግራችኋለን።

ወዲህ ደግሞ በአራት ኪሎ ሽብር ተፈጥሯል። ብርሃኑ ጁላ አስቸኳይ ስብሰባ ጠርተዋል። በወሎ ሄሊኮፕተሮቻችን በፋኖም እንዳይመቱ ጥንቃቄ ይደረግ ብለዋል። አብይ አህመድ መፈንቅለ መንግስት ፍራቻ አዲስ አበባ ያሉ ጀኔራሎችን በኦሮሚያ ልዩ ኃይል እንዲጠበቁ ማዟል። በዝርዝር እንመለከተዋለን። በሌላ በኩል በጉራጌ ዞን አመጽ ተቀስቅሷል። በዝርዝር የምንዳስሰው ጉዳያችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ?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

አሁን በቀጥታ ወደ አማራ ክልል በተለይ ወሎ ላይ ወደተገኙ የጦር ግንባር መረጃዎች ከማለፊ በፊት በቅድሚያ ከአማራ ክልል ውጭ ያገኟቸውን አንዳንድ አጫጭር መረጃዎች ላጋራችሁ። ሰበር መረጃ ከጉራጌ ዞን ተሰምቷል።

ጉራጌ ላይ ህዝባዊ እምቢተኝነት ያዘለ አመፅ ተቀስቅሷል። ከተማዋ ላይ የሚገኙ የመሳሪያ ግምጃ ቤቶች ተሰብረው አመፁ ባቀጣጠሉት ወጣቶች መሳሪያ በአይነት በአይነቱ ዘግነው ወደ ጫካ እየሸሹ ሲሆን ይህንን ለመከላከል የሞከሩ አብዛኞቹ ፖሊሶችም ጉዳት ሲያስተናግዱ እነዚህ በምስሉ ላይ የምትመለከቷቸው ሁለት ፖሊሶች ደግሞ መሞታቸውን አረጋግጠናል። የመረረው ህዝብ በሁሉም አቅጣጫ በአገዛዙ ላይ እየጨከነ ይገኛል። አሁን በቀጥታ ወደ አማራ ክልል ሰበር መረጃዎች

ዘገባዎች አልፋለሁ። በተለይ ወሎ ላይና አራት ኪሎ ላይ ወደሚያተኩሩ ዘገባዎቻችን እናምራለን። የአገዛዙ ፖለቲካና ወታደራዊ ክንፍ ጭንቀት ውስጥ ገብቷል። አገዛዙ ከፍተኛ ውጥረት ውስጥ እንደገባ ነው ያረጋገጠ ነው። ኮማንዶ አየር ወለድ ሜካናይዝድ የጦር ጀት ድሮን አሰልፎ እየተዋጋ ቢሆንም ጠብ ያለ ድል ግን ማግኘት አልቻለም። በተቃራኒው ሰራዊቱ እየፈረሰ ይገኛል። የተሸከሙት ማዕረግ የከበዳቸው ጀኔራሎችም የሚይዙት የሚጨብጡት አጥተዋል። ብርሃኑ ጁላ

ጋ ጀምሮ ውስኪውን ሲገለብጥ አርፍዶም ውጊያ በላሹ መኮንኖች ላይ ውሰዱ ባለው እርምጃ በርካታ መኮንኖች ወልዲያ ካምፕ ተረሽነዋል። ከኦሮሞ ብቻ አስራ አራት የኦሮሞ ወታደራዊ መኮንኖች የወልዲያ ውጊያ ከብዶናል በማለታቸው ብቻ

በወልዲያ አላሙዲን ስቴዲየም ውስጥ ተረሽነዋል። ብርሃኑ ጁላ ከ8 ሰዓት ጀምሮ ከጀኔራሎቹ ጋር ስብሰባ ላይ ይገኛል። ፍላሚንጎ ከፍተኛ ውጥረት ነግሷል። ሽመልስ አብዲሳም ካቢኔውን ሰብስበዋል። አብይ አህመድ ምንም አይነት ባለስልጣን ከሀገር እንዳይወጣም አግዷል። የውጭ ስብሰባ ለመሳተፍ ትኬት የቆረጡ ባለስልጣናትን ጨምሮም ምንም አይነት የክልልም የፌዴራልም ባለስልጣናት ንቅንቅ እንዳይሉም ታግደዋል። አብይ መፈንቅለ መንግስት ይደረግብኛል ብሎም ከፍተኛ

ከፍተኛ ጭንቀት ውስጥ እንደገባም የውስጥ ምንጮቻችን ተናግረዋል። ጄኔራሎቹ ላይ ሽመልስ አብዲሳም ።

በመጣለት የኦሮሚያ ልዩ ኃይል የ24 ሰዓት ልዩ ክትትል እያደረገባቸው እንደሆነም ታውቋል። በተለይ አዲስ አበባ የሚገኙ ጄኔራሎች ከፍተኛ ቁጥጥር እየተደረገባቸው ነው። አራተኛ ቀኑን በያዘው በዘመቻ ደማሊ አባ ናደው ወደ መካነ ሰላም የተሸጋገረው የቴድሮስ እዝ የጎጃም ፋኖ ዘጠነኛ ክፍለ ጦር አባይ ሸልቆ ብርጌድ ከምንሊክ እዝ ጋር በመተባበር መካነ ሰላም ከተማን ሙሉ በሙሉም ተቆጣጥሯታል። ከስር በምስሉ እንደምትመለከቱትም ፋኖ መካነ ሰላም ከተማ

ሲገባ በህዝቡ ከባድ አቀባበል ተደርጎለታል ህዝቡ ደስታውን እየገለጸ ልጆቹን እያቀፈ አቀባበል አድርጎላቸዋል የጎጃም ፋኖና የወሎ ፋኖ በጋራ በመሆን ነው ወደ ከተማዋ የገቡት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክ እዝ እያደረገ ባለው ማርሽ ቀያሪ ዘመቻ የአገዛዙን ጦር ሽባ አድርጎ በርካታ ከተሞችን ተቆጣጥሯል ከኮረኔል እስከ ተራ ወታደር ኮራል እስከ ፓትሮል ከሞርተር እስከ ክላሽ ድረስ በመማረክ ልዩ ኦፕሬሽን

እየፈጸመ ይገኛል። በዚህ ዘመቻ የአፍ አባሃ ምዕራብ አማራ ቅጥና ቴዎድሮስ እዝ ወደቤት ቤት አማራ ቅጥና አባይን በመሻገር ዘመቻውን ተቀላቅሎ ከምኒልክ እዝ ጋር በጥምረት ከብልጽግና ጋር እየተፋለመ የሚገኝ ሲሆን መካነ ሰላም ከተማን ተቆጣጥሯል ሲሉ የፋኖ ኃይሎች ገልጸዋል። በዚሁ መካነ ሰላም ላይ ኮረኔል አያሉ የተባለ የብልጽግና ከፍተኛ አመራር ኮረኔል

ሲገደል፣ ኮረኔል በለጠ የሚባል የአገዛዙ ጦር መሪ ጃማ ደጋሎ ላይ እርምጃ እንደተወሰደበትም ተገልጿል። ዛሬ ብቻ አራተኛው ኮረኔል ተገደለ ማለት ነው። ከንጋት ጀምሮ በወልዲያ ከተማም ከባድ ትንቅንቅ እየተደረገ ነው። ትላንት አግዛዙ ወልዲያ ላይ ትልቅ የስም ማጥፋት ድግስ ደግሶ እንደነበረ በጠዋቱ የዜና ወጃችን ዘግበን ነበር። የከተማዋ ካድሬዎች ከክልሉ ጸጥታ ቢሮ በተሰጣቸው ቀጥተኛ ትዕዛዝ ካራ ወደ ወልዲያ ተመልሰው የመስቀል ደመራ በዓልን ከህዝቡ ጋር

ተቀላቅለው እንዲያከብሩና ወልዲያ ሰላምናት የሚል ፕሮፓጋንዳ እንዲሰሩ በታዘዙት መሰረት ወልዲያ ላይም ተገኝተው ነበር። በሚያሳዝን ሁኔታ ግን ትላንት አምልጠው የነበሩ ዛሬ የተመለሱ አመራሮች ዛሬ በፋኖ ተማርከዋል። የአማራ ፋኖ ከተማዋን ሙሉ በሙሉ ለመቆጣጠር አሁንም እየተፋለመ ሲገኝ፣ የአገዛዙ ጦር በከተማዋ ብቻ ሁለት ሰው አልባ ድሮንን ጨምሮ መድፍ ከአፋር ባስመጣቸው ተጨማሪ ወታደሮች

ራሱን የማዳን ስራም እየሰራ ይገኛል። በከተማ ውስጥ የሚገኙ የብልጽግና አመራሮች ወልዲያ ያለቀው ከወጡ እየሰነበቱ ሲሆን የብልጽግና መከላከያ ኃይል ሽሽት ላይ እንደሚገኝ የአይን እማኞች ተናግረዋል። ጥቂት ወደ ከተማ የተመለሱትም በፋኖ ሲማረኩ ቀሪዎቹም ተገድለዋል። ህፃናትና ነፍሰ ጦር ሴቶችን ከጎናችን ካደረግን ፋኖ አይተኩስብንም በሚል የፋኖን ክንድ መቋቋም ያልቻለው የአገዛዙ ኃይል ወልዲያ ላይ በየቤቱ እየገባ ነፍሰ ጦር ሴቶችን ህጻናትን በግድ

ግዳጅ አፍሶ ወደ ውግ የይዟቸው መግባቱን ለማረጋገጥም ተችሏል። ህጻናትን ከጎናችን ካደረግን ፋኖ አይተኩስብንም በሚል የአገዛዙ ኃይል ነፍሰ ጡር ሴቶችን ጨምሮ በርካታ ህጻናትን፣ ታዳጊዎችን በግዳጅ አፍሶም ወደ ምሽግ ይዟቸው ገብተዋል። በዚህም በከተማ ጉባና

ሂቢቀሎ ተብሎ በሚጠሩ አካባቢዎች ላይ ታዳጊዎች ምሽግ ውስጥ እንዲገቡም ተደርገዋል። እናትና አባትም ልጆቻችንን ስጡም በሚል እያለቀሱ ቢለምኑም ኑ እናንተ ምታስፈልጋላችሁ በሚል እዛው አስቀርተዋቸዋል ሲሉም ምንጮቻችን ገልጸውልናል። የሰሜን ወሎ ዞን ሀገረ ስብከት አመራሮች በከተማዋ እየዞሩ ከተማዋ ሰላም ናት የሚል ፕሮፓጋንዳ እንዲሰሩም መመሪያም ወርዷል ተብሏል። እግረ መንገድ በሃይማኖት አባቶች ላይ ጥቃት የሚፈጽም ቡድንም ተዘጋጅቷል ሲሉ የመረጃ ምንጮ

ምንጮቻችን ገልጸዋል። ይህ ቡድን የፋኖ መለያ ልብስ ለብሶ የቀድሞ የምስራቅ አማራ ፋኖ ዩኒፎርምን እንዲለብስና ገጽታውም ፋኖን እንዲመስል ሜካፕ ተሰርቶ በተጠንቀቅ ቆሟል ሲሉ የውስጥ ምንጮቻችን አክለው ተናግረዋል። የሃይማኖት አባቶች ከዞኑ በተሰጣቸው መመሪያ መሰረት ከተማዋ ሰላም ናት እያሉ በከተማዋ እስከ ምሽት ባለው ጊዜ በተደጋጋሚ ይዞራሉ ተብሎም ይጠበቃል። ዋና ዓላማው ህዝቡ የሃይማኖት አባቶችን መልእክት ሰምቶ እንቅስቃሴ እንዲጀምርና የንግድ

ተቋማትም እንዲከፈቱ ነው። በተጨማሪም እንቅስቃሴ የሚጀምሩ የከተማዋ ነዋሪዎች በሚካሄደው ውጊያ ተባራሪ ጥይት ቢመታቸው ፋኖ ንጹሀን ላይ ጥቃት ፈጸመ የሚል ፕሮፓጋንዳ ለመስራት ነው። ይህ በእንዲህ እንዳለ በብአዴን ቤት ውስጥ ከፍተኛ አለመተማመን ተፈጥሯል። ምኒልክ እዝ እያስመዘገበ ባለው ድል ከባህር ዳር እስከ አዲስ አበባ ጭንቀት ተፈጥሯል። የሚይዙትን የሚጨብጡትን አጥተዋል። አብይ አህመድ የከዱኝ እነማን ናቸው? አስቸኳይ አጣርታችሁ አሳ

አይታወቁኝም ብሏል። ሌላው ከሁሉም በአማራ ሳይንት ቅጠነ ያለው የፋኖ ኃይል ማንሰራራት በከፍተኛ ሁኔታም አበሳጭቷቸዋል። ወልዲያ፣ ሳንቃና ሌሎች ከተሞች ላይ እየተፈጸመ ያለው የድሮን ጥቃት ፋኖ ከሚሊሻ አመራሮች ጋር ሊደራደር ነው በሚል የድሮን ጥቃቶች እንደተፈጸሙ ለማወቅ ተችሏል። በተለይ ሚሊሻው በትላንትና ዕለት የወልዲያንና የሰሜን ወሎ ዞን አመራሮችን አላሳልፍም ያለው ከፋኖ ጋር አብረው ስለሚሰሩ ነው ተብሎም ተገምግመዋል። የወልዲያ ከተማ አስተዳደር የደሴ ከተማ

የማስተዳደር የሰሜን ወሎ ዞን፣ የደቡብ ወሎ ዞን አመራሮች እንዲታሰሩም የእስር ማዘዣም እንደወጣም አረጋግጫለሁ ብሏል የመረጃ ምንጫችን። የመረጃ ምንጫችን አክሎም የሚሊሻ ኃይሎች ላይም እርምጃ ሊወሰድ ይችላል ተብሏል። ምክንያቱም የሚሊሻ ኃይሎች በቆሪጥ እየታዩ ነው። አገዛዙ በወልዴ የገጠመውን ውጊያ መቋቋም አቅቶታል። በማንኛውም ሰዓትና ሁኔታ ፋኖ ወልዲያን ሊቆጣጠር ይችላል። በተለይም የምዕራብ ወሎ ፋኖም መነሳቱ ከፍተኛ ድንጋጤ ውስጥ የአገዛዙ

የእነሱን ኃይል ከቷቸዋል። አገዛዙ ሰሜን ወሎን ለማስለቀቅ ሲል ደቡብ ወሎን ለአማራ ፋኖም አስረክበዋል። አሁን በዚህ ሰዓት ፋኖ ልክ እንደ ጠዋቱ ሁሉም

አንድ ሶስተኛውን የወልዲያ ክፍልን ቢይዝም ሙሉ ለሙሉ እስካሁን አልተቆጣጠረም። ነገር ግን መቆጣጠሩ አይቀርም። የአገዛዙ ኃይል ሙሉ ለሙሉ ጦሩ ተበትኗል። አሁን የቀረው የአየር ላይ ጀትና ድሮን እንዲሁም የምድር ላይ መድፍና ታንክ ነው። በሌላ በኩል ደግሞ ከፍተኛ የሄሊኮፍተር እንቅስቃሴ ጀምረዋል። አሁን ከ15 ደቂቃ በፊት ከደብረ ዘይት አየር ኃይል ጣቢያ ሰራዊት የጫኑ ከ3 በላይ ሄሊኮፍተሮች ወደ አማራ ምድር ተንቀሳቅሷል ሲሉ የመረጃ ምንጮቻችን ገልጸዋል።

ወልዲያ ላይም ሄሊኮፍተር ከጧት ጀምሮ ስታንዣብብ ቆይታለች። እነዚህ ሄሊኮፍተሮች ዝቅ ብለው እንዳይበሩ በብርሃኑ ጁላም ታዘዋል። ምክንያቱም ዝቅ ብላችሁ ከበረራችሁም ልክ እንደ ጎንደሩ ሁሉ ፋኖም በድሽቃ አለያም በሞርተር አለያም በሞርተር በአርፒጂ ሊመታብን ይችላል። ይህ ደግሞ ከፍተኛ የበላይነት እንዲሰጣች ያደርጋል በሚል ነው ብርሃኑ ጁላ ሄሊኮፍተሮቹም ከሚጠበቅባቸው ከፍታ በላይ ከፍ ብለው እንዲበሩ ትዕዛዝ የሰጡት የተባለው አንድ ሄሊኮፍተር

ሚኒስተርም ወልዲያ ለማረፍ ፈልጋ ነገር ግን የፋኑ ኃይሎች እንድታርፍ ስላልፈቀዱም

ተመልሳ ሳታርፍ መብረሯ ነው የተነገረው። አገዛዙ በተደጋጋሚ በረራም በርካታ ቁጥር ያለው ኮማንዶ ወሎ ኮምቦልቻ ኤርፖርት ማራገፉን ሚዲያችንም አረጋግጧል። የኮማንዶ ኃይሉ ኮምቦልቻ ኤርፖርት እየተራገፈ የሚገኘው የኢትዮጵያ አየር መንገድ ንብረት በሆነው ቦይንግ አውሮፕላን ነው ሲሉም ምንጮቻችን አክለው ገልጸዋል። ከወታደሮቹ በተጨማሪም በቅርቡ ከውጭ የገቡ የቡድንና ከባባድ የጦር መሳሪያዎችም ተራግፈዋል ነው የተባለው። ኮምቦልቻ ኤርፖርት የተራገፉ

ወታደሮች ቀድሞ ተዘጋጅቶላቸው በነበረ ታታ ባስ ተሳፍረው ወደ ደሴም ጉዞ መጀመራቸውም ታውቋል። ይህ ኃይል ፋኖ ደሴ እንዳይገባ እንዲከላከል ስምሪት ተሰጥቶታል ነው የተባለው። በተጨማሪም ወደ አምባሰልና ምዕራብ ወረዳዎች አቅጣጫ

እንቅስቃሴ ሊያደርግ ይችላል ሲሉም ምንጮቻችን አክለው ተናግረዋል። እስኪ አሁን ደግሞ በዛሬው ዕለት ብቻ በፋኑ ኃይሎች የተያዙ ከተሞችን እንመልከት። የመቅድላ ወረዳ መቀመጫ ማሻ ከተማና ደብረ ዘይት ከተማ በፋኖ ቁጥጥር ስር ገብተዋል። አልብኮ ከተማና ዳዋ ጨፌን የሚልክ እዝ የአሳምነው እዝ በጋራ ሲቆጣጠሩ መካነ ሰላም አካባቢውን ደግሞ መካነ ሰላምና አካባቢውን ደግሞ ቀደም ብለን እንደነገርናችሁ የሚንልቅ እዝ የቴሮስ እዝ በጋራ በመሆን ተቆጣጥረዋታል።

በሸሎም ሙሉ በሙሉ በፋኖ ቁጥጥር ስር ገብታለች። እንግዲህ እነዚህ ከተሞች አሁን ከሰዓት ብቻ በፋኖ ቁጥጥር ስር የገቡ ናቸው። በጠዋቱ የዜና ውዳችን ከአምስት በላይ ከተሞች በፋኖ ቁጥጥር ስር መግባታቸው መዘገባችን ይታወቃል። አሁንም ከስድስት እስከ ሰባት የሚደርሱ ከተሞች ከሰዓቱን ብቻ በፋኖ ቁጥጥር ስር ገብተዋል። በቪዲዮ ደግሞ መካነ ሰላም ፋኖ ሲቆጣጠራት የነበረውን ሁኔታ ተመልክተን እንመለስ።

አሁን በቀጥታ ወደ ሌላኛው ሰበር ዜና ያልፋለው ለአገዛዙ ባሳየው ተላላኪነት የተነሳ የደቡብ ወሎ ዞን ጸጥታ ቢሮን እንዲመራ ታጭቶ የነበረው የደሴ ዙሪያም ወረዳ ሚሊሻ አዛዥ ተገደለ። አዛዡን ትላንትና ምሽቱን ከደሴ በቅርብ ርቀት በተደረገ ውጊያ ነው በፋኖ ስናይፐር ተኳሾች መሃል አናቱን ተመቶ የተገደለው ተብሏል። በልጅ እያሱ ኮር ስር ከቤተ አማራ ክፍለ ጦር አንድ ሻለቃና ከእዙ ተወራሪ አንድ ሻለቃ የተወጣጡ የፋኖ አባላቱ በጋራ በመሆን

ወሰዱት እርምጃ ነው የሚሊሻ አዛዦን ጨምሮ በርካታ አገዛዙን ወታደሮች በመግደል ድል መጎናጸፋቸውን ለሚዲያችን የገለጹት በውጊያው 019 ቀበሌ አስገዶ ቀበሌን ጨምሮ ከደሴ ከተማ በውስን ኪሎ ሜትር ርቀት ላይ የሚገኙ 020 ሞቴ ቀበሌ፣ 022 አይታ ቀበሌ፣ 026 ጸዲ ገበያ ቀበሌ፣ 028 ቀበሌ፣ 027 ግልብጤ ቀበሌ፣ 029 ሁዲት ቀበሌ፣ 030 አጥንት መስሪያ ቤት ቀበሌ እንዲሁም

መቀይ ገደል ቀበሌም በፋኖ ቁጥጥር ስር መግባታቸውንም አረጋግጠናል። የፋኖ አባላቱ ከውጊያ ጎን ለጎን በቁጥጥራቸው ስር ባስገቧቸው አካባቢዎች የሲቪል መዋቅርም እያዋቀሩ ይገኛሉ። አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጣና ሚኒሊክስ የግዙፉ ላስታ ጀራል አሳምኖ ጽጌ ኩር ዘመቻ መምሪያ ኃላፊ አርበኛ ታዘበው ሻምበል። እሺ እንግዲህ ሰሞኑን

ዘመቻ አደማሊ አጠቃላይ እንደ ሚኒሊክዝ ታውጆ እቅድ ወጥቶ እየተንቀሳቀስን ነው ማለት ነው። በዚህ በሶስት ቀን በቀጠለው የህልውና ትግል ከወንዳች ጀምሮ አጠቃላይ እንግዲህ ከወንዳች ቀበሌ ጀምሮ ሙጃ ወረዳን አጠቃላይ እስከ ድልብ ድረስ በነበረው የሁለት ቀን ውጊያ ብዙ ሬጅመንቶችና አስራ ሁለተኛ ክፍለ ጦር

ቅድም ጓድ ፍቅሩ በዝርዝር ሲያቀርበው እንደነበረ ሙሉ ለሙሉ ለወሬ ነጋሪ ሳይቀር የተደመሰሰበት አውደ ውጊያ ነው ማለት ነው። ስለዚህ ሲሆን አጠቃላይ በዚህ አውደ ውጊያ የነበረው ሁኔታ ምን ይመስላል ሲባል የመጀመሪያው ጠላትን መማረክ፣ መግደል፣ ትጥቅ ወስዶ ሰራዊትን ማስታጠቅ ነው። ሁለተኛው ደግሞ አጠቃላይ ይሄ የአማራ ህዝብ ነጻ ማውጣት ነው። ስለዚህ በዚህ በዚህ በሶስት ቀኑ በቀጠለው

የህልውና ዘመቻ ማለት ነው። አጠቃላይ ብዙ ቦታዎችን ነፃ ወጥተዋል ማለት ነው። ቅድም ሲገለጽ እንደነበረው እነ ብልባላ፣ እነ ኩልመስክ፣ እነ ደንሳ ሳንቃ አጠቃላይ እነዚህ ቀጣናዎች በዚህ በሶስት ቀን ነፃ የወጡ ናቸው ግዳን ወረዳን ጨምሮ ማለት ነው። በዚህ ሁኔታ ሰራዊታችን አጠቃላይ ከትጥቅ ተጨማሪ ወታደራዊ ሻንጣ

ቦምቦች፣ ተተኳሾች፣ ሌሎች ሬንኮቶች እና ሙሉ ለሙሉ ያሳተፍ ናቸው። አራት ክፍለ ጦሮች እንደ ላስታ ጀራላ ሳምኖ ጽጌ ሙሉ ለሙሉ ሁሉም ያሳተፍነው ሰራዊት ሙሉ ለሙሉ ዳብል ዳብል ትጥቅ ይዞ እና ወታደሩን ለወሬ ነጋሪ ሳይቀር ደምስሶ የወታደሩን የተሟላ ወታደራዊ ወትሮ ዝግጁነት የተረከበ መሆኑን በዚህ ልናገር ወዳለሁኝ። አጠቃላይ አሁንም የህልውና ዘመቻው እንደቀጠለ ነው። በተለይ እንደ ሚኒሊክ እዝ

አሁንም ወልዲያ ከተማ ግማሽ ያው ገብተዋልኝ፣ ማለት ይቻላልኝ። ሙሉ ለሙሉ ለመያዝ ጫፍ ላይ ናቸው። እንደ ላስታ ጀነራል አሳምነው ጽጌም የተወሰኑ ክፍለ ጦሮች መቄት ወረዳን ገብተዋልኝ፣ አሁን የገቡ ነው ያሉትኝ። ነገም አጠቃላይ ሁሉም ክፍለ ጦሮቻችንን ከጠላት የማረኩት ምርኮ፣ ተተኳሽ መሳሪያ፣ ጠላት ራሱ ባመጣው ያንን ይዘው

አጠቃላይ ለማንኛውም ግዳጅ ዝግጁ ናቸው። ላሊበላከ ያለው የጥላት ኃይልም እንግዲህ ሙሉ ለሙሉ ወደ ከበባ እየገባ ነው። እሱን አሰልፈን እጅ የምናሰጥበት መንገድ ነው የሚኖረው። ምክንያቱም እሱ ቀጣይ ያው ያለ ምንም እንትን የምንረከበው መሆኑን ነው። አጠቃላይ የሰራዊታችን ሁኔታ ምን ይመስላል የሚለው ሰራዊታችን በዚህ በተደረገው በዚህ በሶስት ቀን የህልውና ትግል ውስጥ በቃ የስነ ልቦና ትጥቅም ያገኘበት የቁሳዊ ትጥቅም ያገኘበት ነው። ምክንያቱም አሁን

ማንኛውምንም ግዳጅ ለመፈጸም በተለይ ደግሞ እንደ አስራ ሁለተኛ ክፍለ ጦር የሚተማመኑባት ክፍለ ጦርናት ከላይ ያሉት መሪዎች ጀምሮ እና ይችነን ክፍለ ጦርም ሆን ብለን ነው የመጀመሪያ የስነ ልቦና ስብራት ያደረስንባት። የእኛ ሰራዊት ደግሞ ማንኛውንም ምሽግ ማንኛውንም ጠንካራ የሚባለውን ሰራዊት መደምሰስም መስበርም እንደሚችል ያሳየንበት ነው ማለት ነው። ሰራዊታችንም ህዝባችንም በቃ ከዚህ በኋላ

ባለው ከመጀመሪያውም የአማራ ሰራዊት ሲወጣ ከቤቱ ስነ ልቦና ይዞ ነው የወጣው። አሁን ደግሞ ከጥላቶቻችን እየታጠቅን ነው። አሁን ደግሞ የበለጠ ስነ ልቦናው የተሻለ የስነ ልቦና ትጥቅና የቁሳዊ ትጥቅ ይዟለኝ፣ ማንኛውንም ግዳጅ ለመፈጸም ዝግጁ ነው። አሁንም ይቀጥላል። እንግዲህ በዚህ ቅርብ ቀን የተለያዩ ከዚህ በላይ ሰፋ ያሉ ድሎችን እናመጣለን ብዬ ነው የማስበው። ምክንያቱም በዚህ አሰላለፋችንና በዚህ የሰራዊታችን የህዝባችን ስነ ልቦና አጠቃላይ

አማራ ክልልን በቅርብ በፊሽካ ተነፍቶ አጠቃላይ ነጻ የምናወጣበት ነው። ከሌሎች አጋር ክፍለ ሀገሮች ጋር ተነጋግረን የመጨረሻው የዚህን የብልጽግና አፋፍ ላይ ያለውን ብልጽግና ወደ ገደሉ ሰደን ግባተ መሬቱን የምናፋጥንበት ጊዜ እየመጣ ነው ብዬ አስባለሁ። እጅግ አድርጌ አመሰግናለሁኝ። የአማራ ፋኖ ብሔራዊ ሀይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምነው ኮር ዘመቻ መምሪያ አርበኛ ታዘበው ሻምበል። እንግዲህ

በመጨረሻ እንግዲህ አሁን በርካታ ሰራዊት እጃችሁ ላይ ተማርኮ እንደሚገኝ ለማወቅ ችለናል። የሰራዊቱ እንግዲህ የምርኮኛው ሰራዊት ስሜት ምን ይመስላል? እንግዲህ ውጪ ሆነው ሲነገራቸው የነበረው ስለ ፋኖ አለ በርካታ ነገር ሲነገራቸው እንደነበር የምናውቅ ይሆናል። አሁን እንደገና በእናንተ እጅ ነው የሚገኙት። የእነሱ ስሜት፣ እነሱ ሰራዊቱን እንዴት ነው እየገለጹ ያሉት? የእነሱንም ተክለቁመና የፋኖንስ ተክለቁመና እንዴት እየገለጹት ነው?

እሺ አመሰግናለሁ። ያው ወታደሩ ምርኮ አሁን ያለው ስነ ልቦና ምን መሰለህ አጠቃላይ ለነሱ የሚነገራቸው የፖለቲካ የሀሰት የፖለቲካ ትርክትና ምድር ላይ ያለው እውነት የሰማይና የምድር አክል ርቀት ያለው ነው። ምክንያቱም የእኛ ሰራዊት ዓለም አቀፍ የጦርነትን ህግ የሚያከብር ዓለም አቀፍ የመርኮኛን ህግ የሚያከብር ሰራዊት፣ የታነጸ በዲስፕሊን የታነጸ ሰራዊት አጠቃላይ ፈሪያ እግዚአብሔር ያለውና ስብዕና ያለው ሰራዊት ነው፣ የእኛ ሰራዊት ማለት ነው

ስለዚህ ሲተኩስ ውሎ ካዝናው ሲያልቅበት እንኳን ምሽግ ላይ ጉሮሮውን የያዘውን ሰራዊት እሾህ እንኳን ሳይነካው በእንክብካቤ ነው ይዞ ወደ መሪ የሚያመጣው እና አጠቃላይ በዚህ የተገረመው ምርኮ አብዛኛው እንግዲህ

ከአማራ ብሔር ውጭ አለው። እንደውም በተለይ ማለት ይቻላል እና እንደዚህ ከሆነ ሌላውም የመከላከያ ሰራዊት ፈርሶ ይታገላል። አጠቃላይ እኛ እናንተ እንደዚህ አይነት አሰላለፍ እንደዚህ ለህዝብ የወጣችሁ እንደሆናችሁ ሳይሆን የሚነገረን እናንተ ሌላ

ብዙ የሐሰት ትርክት ስለሚሰጠን ነው እንጂ ከዚህ በኋላ አብዛኛው እንደውም ወደ ቤታችን ከምትልኩና ይልቅ እናንተ ጋ ሁነን ታግለን ይችን ሀገር ከባርነት ቀንበር ምክንያቱም አብይ አህመድ ጸረ ህዝብ ነው ስናስረዳቸውም ሲያዩትም ሲረዳቸውም በተግባር ሲያዩትም የአብይ አህመድን ጸረ ህዝብነት ተረድተውኝ

ይህ አማራንም ብቻ ሳይሆን አጠቃላይ የኢትዮጵያን ህዝብ፣ የኢትዮጵያን ህብረ ብሔሮች ሊያጠፋ የመጣ ሰው መሆኑን ተረድተውና ወንበር አስጠባቂ መሆናቸውን ተረድተው አሁን ላይ በቃ እኛም ጋር ለመታገል ጭምር ስሜቱ እንዳላቸውና በመማረካቸው ጭምር በጣም ደስተኛ እንዲሆኑ ነው የወታደሩ ስነልቦና ማለት ነው።